ሰላም ጤና ይስጥልኝ! ውድ የዶርም ፖድካስት ተከታታዮቼ ይሄው በአዲሱ ዶርም ፖድካስት ብለን የተለያዩ ሀሳቦችን ዶርም ውስጥ የሚወሩ አዳዲስ ወሬዎችን ኢንፎርሜሽኖችን፣ የተለያዩ መረጃዎችን ልናስተላልፍ ወደ እናንተ ከቸስ ብለናል። ኦኬ፣ እኔ አላዛር ባላለው ከመጣሁት ከማርኬቲንግ ማኔጅመንት ዲፓርትመንት ነው እና የወልቂጤ ዩኒቨርሲቲ ተማሪ ነን። ህግ ይበቀኛል። እስኪ ቀጥይልና ፍቅር፣ በጣም ደስ ይላል። መጀመሪያ ስለዚህ ፖድካስት ማውራት እፈልጋለሁ እና አብዛኛው ተማሪዎች የተለያየ እውቀት ያገኙበታል ብዬ አስባለሁ። ስለ ግቢ ቆይታ ኤክስፒሪየንስ፣ በተለይ አዲስ ለሚገቡ ተማሪዎች ጥሩ ጀማሮ ነው ብዬ አስባለሁ እና ቴንኪዩ ለማለት ወዳለሁ አብረሽ። እና በመቀጠል ስሜ አብርሃም ይባላል፣ አብርሃም ኃይሌ እዚሁ የወልቂጤ ዩኒቨርሲቲ የሁለተኛ አመት ተማሪ ነኝ፣ እና በቀጣይ ደግሞ ብዙ ስራዎችን እየሰራን በሂደት እንሄዳለን እያስባለሁ። እሺ አመሰግናለሁ። እኔ ዳኛቸው ኃይሉ ባላለው እና የመጣሁትኝ ከሲቪክስ እና ኢቲካል ኤዱኬሽን ነው። ዋው ዋው ዋው! በጣም ደስ ይላል። እንደምታያቸው ሁሉም ስማቸውን አስታውቀዋል እና በጣም ቤስት ቤስት የሚባሉ ኖሌጅ ያላቸው ልጆች ናቸው። በወልቂጤ ዩኒቨርሲቲም ግቢን ሲያስጠሩ የነበሩ አሪፍ የሚባሉ እውቀት ያላቸው ተማሪዎች ናቸው። እና አሁን በመቀጠል እስቲ አንዳንድ አንድ ወሬዎች እናወራለን። እስኪ ስለ ግቢ ምን ትላላችሁ? ግቢ በመግባታችሁ ደስተኛ ናችሁ አይደላችሁ? የተመታ ጥያቄ ነው ነው ያው ግቢ በመግባታችን ያው ሽ ማለት ቀድሞ የነበረው የምትጠብቁት ነገር አለ ምናምን ግን ያው እዚህ ከመጣችሁ በኋላ ደግሞ ከጠበቃችሁት ሌላ ሊሆን ይችላል። እንደጠበቃችሁትም አክሴፕትንስ ያው ይለያይ ይችላል። ብቻ ያው ወደ ኔሳ ዞሮ ጥያቄውን ግቢ በመግባቴ እንደ ማንኛውም የግቢ ተማሪ ከግቢ ልታገኝ የምትችል ያው በሽታ ነው፣ የታወቀ ነው። ከበሽታው ባለፈ ያው ኖሌጅ ታገኛለ ማለት፣ በፐርሶናሊቲም ሊሆን ይችላል። ደግሞ የምታገኛቸው እውቀቶች ያው ፐርሰናል ላይ ታቅበታለህ። አንተን የምታቅበት ኤጅም ነው ያው ባጭሩ ከ18 እስከ 23 ዓመት የምንፈጅበት ጊዜ ያው እዚህ ውስጥ ግቢ ውስጥ ላይ ነው እና ያንን ደግሞ ብዙ እውቀት የምናገኝበት ታይም ነው። ዋናው ታርጌት ይሄ ስለሆነ ምርጥዬ ነው። ግን የተመቼ ነገር ምን እንደሆነ ታውቂያለሽ? በሽታው ያልሽው ነገር ያው አዲስ ተማሪዎች ገና እንደገባችሁ ለሳምንት ለሁለት ሳምንት ታይፎይድ፣ ታይፈስ የሚባለው ነገር እንዳለ አትርሱልን እያልን አሳስባለን። በመቀጠል ወደ አብሪሽ እንሄዳለና፣ ደስ የሚል ጥያቄ ነው። ያው ግቢ አንዳንዴ የምናስበው እኛ ይሁን አለ እንትን ነው በቃ ተመረቀ እንደ ግሪዛን መውጣት ምናምን ነገር ሊሆን ይችላል። ግን ግቢ ደግሞ ከዛ ባለፈ ብዙ ነገር ያስተምረናል ብዬ አስባለሁ። ይሄ ከእውቀት ከአካዳሚ ካል ነገር ባለፈ በእና በተሻለ ሌላ ሌላ ብዙ ነገር ያስተምረናል። በቃ ስለ ጊዜ ያስተምረናል። ስለ ገንዘብ አያያዝ ያስተምረናል። ኢቭን አሁን አንዳንዴ ያስባችሁታል ካፌ ሄደ አንድ አምስት ደቂቃ ሁለት ደቂቃ ምናምን ነገር ብናሳልፍ አይሰሙንማ በቃ ከት ይደረጋላ። እና በህይወታችን ላይ እንዴት ታይም ማኔጅመንት መማር እንዳለብን፣ ፋሚሊ ደግሞ ገንዘብ ይላካል ምናምን ያ ብር ደግሞ በህይወታችን ላይ ደግሞ እንዴት ቆጥበን መጠቀም እንዳለብን እና በቃ አብዛኛው ደግሞ ከቤት ተለይተን ነው የምንመጣው። ቤት ደግሞ የለመድ ነው ከፋሚሊ ጋር ማሳለፍ ነው፣ ከፋሚሊ ጋር የተለያየ ነገር ማድረግ ነው። እዚህ ግን ስንመጣ ራሳችን ነው ማኔጅ የምናደርገው እና በራሳችን ምን ያህል ችለን ቆመናል የሚለው ነገርን ያስተምረናል። እና ብዙ ነገር ሊያስተምረን ይችላል። ከግቢ ብዙ ነገር ተምሬያለሁ። ይሄ ዶክተር ሲገር አሪፍ አብርሽ አሁን እኔ ግቢ በመጓቴ ያገኘሁት ነገር ኔጌቲቭሊ፣ ፖዘቲቭሊ ሁለት ነገሮች አሉኝ። ለምሳሌ ፖዘቲቭሊውን ሳስቀድመው፣ ግቢ በመግባት ብዙ የምናገኛቸው ነገሮችም አሉ። ለምሳሌ ከነዛ አንዶቹ ወደኋላ በህይወታችን የሚመጡ ችግሮችን እንዴት አድርገን ቻሌንጂንግ ነገሮችን እንዴት ሆነን ተጋፍጠን ማለፍ እንደምንችል የምንረዳበት መንገድ እና ምንረዳበት ቦታ ትምህርት ቤት ወይም ደግሞ ግቢ ነው ብዬ አስባለሁ። ምክንያቱም ግቢ ላይ ተምሮ መውጣት ማለት ግቢ ላይ አንዳንድ ነገሮች ኮንትሮል ማድረግ ማለት ራስን ወይም ደግሞ ባሉበት ሁኔታ አንድ ስቴፕ ከፍ ማድረግ ማለት ነው። ይህ ማለት ነገሮችን ቻሌንጆችን በራስ አቅም የመጋፈጥ ወይም ደግሞ የመቆጣጠር ነገሮችን ወይም ደግሞ ችሎታዎችን እናዳብርበታለን፣ እንማርበታለን ብዬ አስባለሁ። ኔጌቲቭሊ ስንመለስ ደግሞ ለምሳሌ ቅድም ጓደኞችም እንዳሉት የሚቆጣጠር ሰው የለም፣ ማንም የለም። በዚያ ልክ ደግሞ በቤተሰቦቻችን በብዙ ጫናም ወይም ደግሞ በብዙ ነገሮች በቁጥጥር አድገን ወደዚህ ነፃነታችን ወይም ደግሞ ግቢ የሚባልበት ቦታ ስንመጣን ብዙ ነፃነቶች ይኖራሉ። ያን ታይም ማኔጅመንታችን በስነ ስርዓት ካልተጠቀምን ግቢ መግባታችን መጥፊያችንም ይሆናል ማለት ነው። ስለዚህ እነዚህ ሁለት ነገሮች አሉ ማለት ነው። ስለዚህ እኔ የተረዳሁት መጥፎ ነገሩም ጥሩ ነገሩም፣ ጥሩ ነገሩ እንደነገርኳቸው፣ መጥፎ ነገሩን ግን ያን ነገሩን በስነ ስርዓት እኛነታችን በስነ ስርዓት ካልተጠቀምን ግቢ መግባታችንም በራሳችን መጥፊያችን እንዳዘጋጀን መሆኑን ተረድቼበታለሁ፣ ማለት ስለዚህ ይሄን ነው እኔ ያለኝ። ዋው ናይስ፣ እውነት ነው። በአብዛኛው ሰው ግቢን አያውቅም፣ ምክንያቱም ያለው ነባራዊ ሁኔታ ወይም ደግሞ አስራ ሁለተኛ ክፍል አስራ አንደኛ ክፍል ተማሪ እያለን የምናስበው ግቢና ገብተን ካየነው በኋላ የምናገኘው ነገር አንድ አለ ማለት በአብዛኛው። ለምሳሌ አስራ ሁለተኛ ክፍል እያለን ፕሪዲክት የምናደርገው ነገር እኛ ግቢ ገብተን በቃ የሆነ ዲፓርትመንት ገብተን ስራ ይዘን ናም ስንመርም በቃ ይሄ ነው ያለን። ግን እዚህ ከገባን በኋላ መጀመሪያ የሚቀድመው ራስ ማኔጅ ማድረግ ከሁሉም በላይ ማለት እንዴት ነው ራሴን ኮንትሮል አደርጋለሁ የሚለው ሀሳብ ነው፣ ዳኝ የተናገረው ያው። በመቀጠል ደግሞ እስኪ ግቢ ላይ ምን ቻሌንጅ አርጓቸዋል? አብሶ ምን አይነት ቻሌንጅ አጋጥሟቸው ያውቃል? እስኪ ቢያንስ አንዳንድ ነገር እንድትነግሩን እፈልጋለሁ። ያው ግቢ ብዙ ጊዜ ብዙ ሰው ትንሹ ዋሲ ይውል ይላታል። ያው እንደየ አስተሳሰባችን ነው ብዬ አስባለሁ። ሰክ ግቢ ከገባን ተጠቅመንም ወይ ተጎድተንም ልንወጣ እንችላለን። የራሳችን አስተሳሰብ ነው፣ አዋላችን ነው የሚወስነው ትልቁ ነገር። እኔ ስገባማ ግቢ ላይ በቃ አዛ ያረገኝ ትንሽ ምግቡ ነበር መጀመሪያ አካባቢ ላይ ለመልመድ ምናምን ነገር በጣም ተቸግሬ ነበር። እና እሱ ነበር ትንሽ ቻሌንጅ እያደረገኝ የነበረው። ሌላው እንኳን ትንሽ የሽንት ቤቱ ሽታ ምናምን ነገር በቃ ያው ትንሽ ቻሌንጅ ያደረግ ነበር። ግን በቃ እየቆየን ስንሄድ ደግሞ ትንሽ እየተላመደና አዳፕቴሽን ላይ ስንገባ በቃ እሱ እሱ ነገር ያነሰ። አሁን እሱ የተሻለ ነው። ዋዋዋይ አሪፍ ምንም ግቢ ላይ አብሶ ስትገባ የሽንት ቤት ሽታ ምናምን ስነጓሪ ነው አለ ባይ ዘ ወይ የሽንት ቤት ሽታ የሳይነስ በሽተኛ እንደሆነ አድርጎኛል አጋጣሚ ማለት ይሄ ኮመን ነው። በማንኛውም ግቢ እንደ ማንኛውም ግቢ ይመስለኛል። ልክ የገባ አካባቢ መታፈን ስሜታል ማክሴ ማድረግ ምናምን የተለያዩ ስሜቶች አሉ። በቃ እንጂ እንደኔ ወስቶች ነበር። እኔም የገባው ጊዜ ለአንድ ለሁለት ሳምንት ማክሰኞ ቀርጊ ነበር። እሺ ሌላ የተለየ ነገር አለ ብዬ አላስብም። ሙሉ ተወርቷል። እና እኔ ከነሱ ወጣ ያለው ቢያንስ ምግቡም ውሃውም ሰልፉም አንዳንድ ነገሩም እንዳለ ሆኖ ግቢ ላይ በመጀመሪያ ዓመት ስገባ በጣም እንትን የሆነ የጠየቀኝ ወይም ደግሞ ራሴን በጣም የከበደኝ ነገር ቢኖር የንባብ ስልቱና የመምህራኖቹ እንድከተላቸው የሆነ ባነብም ባነብም እነሱን የፈተና አወጣጣቸው ስትራቴጂዎች እና የአነባብ ስታይልን ያላገኙበት ሁኔታ አለ ማለት ነው። ስለዚህ በጣም ግቢ ላይ ስገባ ማንኛውም ሰው ሲገባ ጊዜ ማድረግ ያለበት ነገር ቢኖር የአነባብ ስልት በራሱ ቀርጾ መምጣት አለበት ማለት። ምክንያቱም እዛ ሃይ ስኩል ላይ እንደተማርነው ወይም ደግሞ እንደለመድነው አይደለም። ሙሉ ነገር እዚህ ቻሌንጂንግ ስለሆነ በጣም የሚጠይቅ ነገር ስለሆነ ከምግቡም ከተለያዩ እንቅስቃሴ አልፎም ተርፎ እዚህ በጣም ቻሌንጂንግ የሆኑብኝ ነገር ካለ አለ ብዬ የማስበው ያ የመምህራኖቹ ፈተና አወጣጣቸው ወይም ደግሞ የእኔ የአነባብ ስነስርዓቴ ነው። ስለዚህ በጣም ከበደኝ ያልኩት ነገር ይሄ ነው። በቃ በአብዛኛውም ብዙም ተማሪ የሚለው ይሄንን ነው እና እንደውም አንድ ጊዜ ትዝ ይላቸዋል እዚህ ግቢያው አብረን ተምረናል እናውቀዋለን። አስራ ስምንት ጥያቄ ወጥቶ አስሩ ቱ ፎልስ ነው፣ ስምንቱ ደግሞ ደረቅ ነው። ከሀምሳው የተያዘበት ፋይናል አጋጣሚ አለ። አሁን በሃይ ስኩል ላይ ብዙ ጊዜ እኛ ፕሬዲክት የምናደርገው ከግቢ ስንገባ ላይፍ ነው ፍቅር ነው አይቲሲ በቃ ፓርቲ ነው ክለብ ነው ምናምን ነው። ግን እዚህ ከገባም በኋላ ኦንሊ ደብተርና እስክሪብቶ ብቻ ነው። ምክንያቱም ምንም እንትን የለም አለ ታይም ታይም ምንም ጭራሽ ፍሪ ታይም የሚባል ነገር የለም የለም። ምንም ያለባችሁ ነገር የለም። ክላስ ትገባለህ ሙሉ ቀን ለዚህ እንዳታ ነባለ ግቢ ላይ ግን፣ ግቢ ውስጥ እንዴት ነው አንዳንድ ስራ ተያይዞ ብዙ ተማሪዎች የሚሰሩ ልጆች አሉ። አሁን ለምሳሌ ፎሬክስ ትሬዲንግ የመሳሰሉትን ስራዎች አሁን ግቢ ተማሪ ሆነው ሁለተኛ ዓመት ሶስተኛ ዓመት በሚሆኑበት ታይም ላይ ይሰራሉ። እናንተስ እንዴት ነው እዛ ነገር ላይ ዲቨሎፕ አድርጋችኋል ወይስ እስካሁን አልጀምራችሁ? አይ የለህም አንተ ትምህርት ብቻ ነው፣ እንዴት ነው ብር ምናም ከፋም ነው ለፕሮክተር እያልክ የምታስልከው? አይ ስልክ የሆነ ሚምታታ ይመስለኛል። መጀመሪያ አካባቢ አስብ ነበር እኔ ራሱ። እሺ ትምህርትና ስራ የሚለው ነገር ዞሮ በቃ ስራ መስራት እንፈልጋለን። ታውቃለህ፣ አንዳንዴ ውጭ ያለው ሰው ደግሞ ደስተኛ አይደለም በሚሰራው ነገር፣ ግቢ መሆን ይመኛል ውስጥ ላይ ያለው ሰው ደግሞ ወይኔ ባልማርስ ውጭ ላይ ምናምን ነገር ስራ ብሰራ ብሎም ያስባል እና ግን ሁሉም ባለበት ነገር ተረጋግቶና እና ረግቶ ባለው ነገር ፈጣሪን እያመሰገነ ቢቀጥል ነገ የተሻለ ቀን እንደሚመጣለት አስባለሁ እና እግዚአብሔርም የሚረዳው ይመስለኛል እንደዚህ አይነት መንገድ ህይወትን ብናስቀጥላት። ማለት ነው። ዋ ዋ! ናይስ፣ ናይስ፣ ናይስ! ሚገርም ሀሳብ። እሺ፣ ያው በመቀጠል እስቲ ለአዲስ ገቢ ተማሪዎች ፍረሽማን አሉ ሪሚዲያሎች አሉ አዲስ ለመጀመሪያ ጊዜ ዩኒቨርሲቲ የሚገቡ እስኪ ለእነሱ ምን አይነት መልእክት ታስተላልፋላችሁ? እሺ አመሰግናለሁ በድጋሚ ስለተሰጠኝ። እኔ ማስተላለፍ የምንፈልገው ለአዲስ ተማሪ ወይም ለፍረሽ ተማሪዎች ማስተላለፍ የምፈልገው መልእክት። አንደኛና አንደኛ ደረጃ ነገሮችን ለመጋፈጥ ዝግጁ መሆን ነው። ወደዚህ ግቢ ስትመጡ ወይም ደግሞ ወደ ግቢ ስትመጡ ነገሮችን ብዙ ነገሮችም ጥሩ መጥፎም ነገር ሊገጥም ስለሚችል ነገሮችን በራሳችን ተጋፍጠን ለማለፍ ወይም ደግሞ ተጋፍጣችሁ ለማለፍ አይምሯችሁን ልባችሁንም አሳምናችሁ። ሁለተኛ ደረጃ ደግሞ እዛ ከፋሚሊ ጋር ከቤተሰብ ጋር ኖረን ብዙ ነገሮች እናገኛለን። ያን ነገር ደግሞ እዚህ ስንመጣ ሙሉ በሙሉ እናጣዋለን። ምክንያቱም ነገሮቹ ሁሉም ጣታቸው የሚዞሩት ወደኛ ስለሆነ ድረስ ነገሮችን በራሳችን የመጋፈጥ እንጂ ወደሌላው አይደለም። ስለዚህ እና እንዳልኳችሁም ነው። ምንም አዲስ ነገር የለም። ነገሮችን ለመጋፈጥ ዝግጁ መሆንና እዛ ቤት ያየናቸው ስናገኛቸው የነበሩ አንዳንድ ነገሮች ጥለን ነው በአዲስ መንፈስ፣ በአዲስ ኃይል አዲስ ራዕይ ይዘን ነው መግባት ያለብን ማለት። ስለዚህ የዛን ነገር ሙሉ በሙሉ እዚህ ግቢ ላይ መሆን እንደሌለበት ነው። ምክንያቱም ምግቡም ከዛ ከቤታችን ይለያል። ውሃ አጠቃቀማችንም፣ ሰዓት አጠቃቀማችንም፣ ሁሉም ነገር በራሳችን መንገድ ወይም ደግሞ በራሳችን እቅድ በራሳችን ፕላን ስለሆነ እዚህ ግቢ ስንገባ ይህን አዲስ እቅድ ወይም ደግሞ አዲስ ሀሳብ ይዘን ወደ ግቢ መምጣት ያለብን እንጂ የቤታችን ወይም ደግሞ ከዚህ በፊት የነበረውን መሆን የለበትም። ምክንያቱም ሁሉም ነገሮች ቅድም እንዳልኳችሁ እዚህ ላይ ቻሌንጀስ ናቸው። ሁሉም ነገሮች ጥንቃቄና የራሳችን ውሳኔና አቋም ይፈልጋሉ። ስለዚህ ስለዚህ ይሄ እስከሆነ ድረስ ግቢ መግባታችን አንደኛ አርአያ ወይም ደግሞ አላማ መኖር አለበት። አላማ ካለን ደግሞ ያን ነገር ለማሳካት እንጥራለን። ግን ነፃነቱ እንዳለ ሆኖ ነፃነታችንን ተጠቅመን ደግሞ ብዙ መጥፎ ነገሮችም የሚመጣብን ነገሮች አሉ። ስለዚህ እነዛን መጥፎ ነገሮችን ለመከወን ሳይሆን አንድና አንድ እስካሁን የለፋንበትን ሀሳብ ይዘን አላማችን ለማሳካት ብንመጣ የተሻለ ነው ብዬ አስባለሁ። አይ ሀሳቡ ተመስላኝ ነው። በቃ ሞር የተለየ ነገር ነው እዚህ የሚገጥመው፣ ሰዓት አጠቃቀም፣ ምግብ ምናምን ሁሉም ግን እንደሚለመደ አርጎ ማሰብ ነው። በቃ አንዳንዴ ከነ አላዛር ጋር ምግብ ስንበላ ምንድን ነው የዛሬ ምግብ ምናምን ነገር ይሉኝልና ምግቡ መቼም አይቀየረም። ስለዚህ ለምግቡ ያላቸው አመለካከት ቀይሩት ምናምን ነገር እላቸው ነበር። ለነገሮች ያለን አመለካከት ቀይረን ኢንቫይሮንመንታችንን ወይም ኑሯችን ሁሉ መቀየር እንችላለን። የሚቀየሩ ነገሮች ላይኖሩ ይችላሉ። ግን ለዛ ነገር ያለን አመለካከትና አስተሳሰብ ከተቀየረ ያው በቃ ክፉ ነው የምንለው ነገር የሆነ ክፋቱ እየቀነሰ ይመጣልና፣ ነገሮችን በዚህ እንደዚህ አይነት መንገድ ቀለል አርግተን ብናስባቸው የተሻለ ይመስለኛል። አሪፍ አይዲያ ነው። ያው በቃ ሀሳቡ ተነስቷል። ውድ የዶርን ፖድካስት ተከታታዮቼ የሚቀጥለው ሳምንት እስክንገናኝ ደህናውኑ እያልን ባይንላለን።